ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን ባልልም፣ አንድን ፈጣሪ የተመሰገነ ይሁን ይህናል ከሆነ ደህና ነን ማለት ይቻላል። እና ያው ደህና ነን በትንሹ ደህና ነን እግዚአብሔር ይመስገን። ዛሬም በድጋሚ መጥቻለሁ። ያው ሰሞኑ የእኛ ቤት ጣጣ አያልቅ ነው መቼ መቼ እኔ እንጃ መቼ እንደሚያልቅ ራሱ በጣም እየናፈቀኝ ነው። ለምን ከሆነ ችግር ውስጥ ወጣን ስንል የሆነ ችግር ይመጣል የሆነ ችግር ትተናው ስንሄድ ደግሞ የሆነ ችግር ይመጣብናል እና ብቻ በጣም ከባድ ነው እና የሚያበቃበትም ጊዜ መቼ እንደሆነ አላውቅም። ግን ያው እግዚአብሔር የተመሰገን እንበል እና ያው ዛሬ ግን የመጣሁት ለእናንተ እራሱ አስደንጋጭ ሊሆንባችሁ ይችላል። ማለት እኔ ከአቅሜ በላይ እየሆነ ነው፣ እንደምታዩት እየተፈጠረ ያለውን ነገር ሰሙን እየተፈጠረ ያለውን ነገር ሁሉንም ነገር እያያችሁ ነው። ከእናንተ ጀርባ ምንም፣ እንዲሁም እናንተ ይሄ የምታዩት ትንሹ ነው። ከዛ የባሰ ነገር ነው እየተፈጠረ ያለው ነው። ያው አሁን ግን ከዚህ በኋላ በቃ ከአቅሜ በላይ እየሆነ ነው። እኔም ደግሞ ከዚህ በላይ ምንም ማድረግ ስለማልችል ዛሬ ግን ያው አንድ የወሰንኩት ውሳኔ ያለ እሱ ልነግራችሁ እና ማሳወቅ ስላለብኝ ነው። እናንተም ግራ እንዳትጋቡ ለምን ጠፋችሁ እንዳትሉ ማለት ነው። ከዚህ በኋላ በቃ ለትንሽ ጊዜም ሳይሆን ከዚህ በኋላ ምንም ነገር እንደዚህ አይነት ነገርም ይሄን አርግ ይሄን አድርግ ማለትም በጣም እየደከመኝ ስለሆነ፣ እኔም ደግሞ እዚህ ጋር አይኔ እያየ እህቴም ደግሞ እዚህ ጋር እንድትሰቃይ አልፈልግም። ለምን ቤቷ ሆና ሌላ ሰው ምንም አታውቀው ሰው እየመጣ ከእሷ ጋር ብቻ እንጃ በጣም ከባድ ነው። እና በቃ ይህን አልተሰቃይታለች ብዙ ነገር ሆናለች ቤቷ ውስጥ ሆና እንደ ሌላ እንደ ሰራተኛ እየታየችባለች ያለችበት ሰዓት ነው አሁን። እና እና ያው ቤተሰቦች ምንድን ነው ዛሬ በቃ እሙዬን እኔ ቤተሰቡ ጋር ይዣት ሊሄድ ነው ማለት ነው ማለት በጣም ከባድ ነው ቤተሰቡ ጋር ራሱ እንደዚህ ሆና ምናምን ይከብዳል እና ያው ቤተሰቦቻችን እንደምታውቁት አሁን ማዘርጋ ይዚያት ለመሄድ ክፍለ ሀገር ነው። በጣም ከባድ ነው። ታማ እንኳን ታማ ሎርማን ራሱ ሆናችሁ ገጠር ላይ በጣም ከባድ ነው። በዚህ ሰዓት እንደገና ልጅ ህፃን ልጅ ተይዞ አየሩ ላይ ስማማው ይችላል ምናምን፣ ግን በቃ ወንድም አለን እዚህ ቢያንስ ትንሽ ራቅ ይላል፣ ግን ወንድማችሁ ጋ ማለት ነው ይዚያት ሄደው ማለት በቃ እሷን እንድረሱ አይምሯ ትንሽ ትንሽ እንትን ስለምትል ነግሪያት ነው ይዣት የሚሄደው ይዣት ይሄዳል። እሱም ደግሞ የለም አይመለከተኝም እሱ የትም ሄድ የትም ሄድ፣ ማለት እኔ ምንም እንደሚያደርግ ራሱ አላውቅም። ይሄዳል፣ ጠዋት ይወጣል፣ ከዛም በኋላ ቆይቶ ይመጣል። እኔ ከእሷ ጋር ከልጆች ጋር ከምን ጋር እየተሰቃየሁ ከዛም በኋላ ደግሞ እሱም ደግሞ የት እንዳመጣት ማላውቃት ልጅ አለች። ከእሷ ጋር እየተዳረጉ ከምነው የቁጥበው የመላቀስ ነገር አለ። ከእዛ ልንሄድ ነው። ከዚህ ቤት ብንሄድ ደስ ይላል። ልብስ ራሱ ማለት ነው በመከራ ነው የቀየረችው። የልብስ ራሱ ልብስ ራሱ መቀየር አትፈልግም ምናምን አሁን እነ ሲሳይ ጋር እንሄዳ እነ ሲሳይ ጋር እንሄዳ ይዤሽ ልሄዳ እነ ሲሳይ ጋር ትሄጃለሻ እንሄዳ እነ ሲሳይ ጋር ገብቶሻል። እነ ሲሳይ ጋር እዛ ምን አገባሽ? ይመለከትሻል ይጅግ ቢ አለ ግባል ሂጂ ግቢ፣ ሂጂ ግቢ። ሴጣሊያን አታምጪ። አይመለከትሽም ስለ እኛ ይመለከተኛል። አንቺ ሂጂ ግቢ፣ ሌላ ችግር እንዳልፈጥር። ሂጂ ግቢ። አንቺ ከሳሚ ጋር ትኖሪያለሽ። እኛ ስለ እኛ አይመለከትሽም። ምን አገባሽ? የሳሚ ጠበቃ ነሽ? የሳሚ አንቺን ሌላ ነገር ሌላ ጣጣ እንዳታመጪብኝ፣ ሂጂ ግቢ። እኔ ሰው በሌለበት የሆነ ነገር አረግሽና እጄን ለመንግስት ነው የምሰጠው። በሷ ፊት ላይ ምንም እንዳላረግሽ፣ ሂጂ ግቢ። ሂጂ አይንሽም እንዳላይ አንችን ከቤት እራሱ መውጣት አልፈልግም። እኔ እኔ ምንድነው የተደረገባት? የተደረገበት እንዴ ሳይጋ እኮ ነው የምንሄደው ያልኩሽ እንዴ። ሳይጋ አትሄጂም ለምን ወንድማችን ጋኮ ነው ያልኩሽ ማለት። እኔ እንጃ ምንድነው እሺ፣ ማረጋት አሁን፣ ከምር በጣም ግራ እየገባኝ ነው። አሁን ቶሎ ብለን እንሂድ፣ ተነሽ እንጂ ሰዓት። አሁን እሱም ይመጣል። ልጁም ደግሞ ሳይነሳ አቅፍ ነው ፀሐይ ስለሆነ ቶሎ እንውጣ። አንቺ ግን ለምደው ማገበው ወደዛ፣ ምን ምንድነው፣ ምን አድርጊያቸው ብሎሽ ነው ያስቀመጠሽ? ቆይ እዚህ ቤት ምን አገባሽ? ደሁለሽ ምራ ቆይ ኬት ነው ያመጣሽ? ቆይ እኛ እንግዳይ ብሎ ነው እዚህ ያስቀመጠሽ? እ እንግዳይ ነው። ዞር በይልኝ ወደ እዛ። እኔ ከአንቺ ጋር ማ- ምንም አውራው ነገር የለም። እሱ ሲመጣ ከእራሳችሁ ጠው ደውይለት ይምጣ። እሱ የምፈራው መሰለሽ? እንደ እኔ አንቺ ተነሽ፣ ልብስ ልበሽ እስከዚያው እነዚህ አንድ ታንሽ እና ቤተሰቦቻችንም እኔ አሁን በትንሹም ቢሆን ግን የሚያስፈልጋት ነገር እና ለልጆች የሚያስፈልጉ ነገር ሁሉም ነገር አዘጋጀች ያለው እና ያው አሁን መውጣት ብቻ ነው የቀረን እንጂ ምት ነው ልብስ፣ ምናምን እሷን አለባብሼ መውጣት ብቻ ነው። በቃ ተይው፣ እሱ ቀመጥ የጦር ስልክ፣ ተይው፣ እሱ ይሄ አቃጥሩ እንደዚያ አቃጥር

አጂ ሰማለኝ፣ አንቺ አጂ ነው ያረዚ አይ፣ ነው ወዴት ወዴት ነው አለች። ይዘ ነይ ነይ ነይ እያልኩ ያለው ውጥ ይኸውልሽ፣ ከፈለግሽ ማለት ነው እንጦሮጦስ መግባት ትቻለሽ። ራስሽን ራስሽ ችለሽ መሄድ ትቻለሽ። ከዛ ውጪ ማን ለምን እንደምትሞተው ከምንም በላይ እኔ ማንንም ማንም ማንንም ከሚንከባከባት በላይ እየተንከባከብኳት ነው። ሰውነቷ አልቀነሰ በስነ ስርዓት ምንም ቢሆን ማድረግ ያለብኝ ነገር እያደረኩት፣ እየዞርክ እየመጣክ ይፈልከው ዝም በይ። ወደ እዛ የሚወጣው እኮ ለሷ አንዳንድ የሚያስፈልጓትን ነገሮች ለማምጣት እንዲሁም ደግሞ ለሷ መድኒት የሚሆን ነገር ለማናገር ከዶክተሮች ጋር ለማውራት ነው። ቤት ውስጥ ቁጭ ተብሎ የሚመጣ መፍትሄ ስለሌለ ማለት ነው። ከዛ ውጪ ራሴን እንትን አረጋለሁ፣ ራሴን ጻድቅ አረጋለሁ፣ እዣት እሄዳለሁ፣ ገለመ አገባሽም ሲጀመር፣ ከፈለግሽ መውጣት ትችያለሽ። ያው ልሽ ያው እህትነትሽ፣ በእህትነት ገደብ ነው እንጂ በባልና ሚስት መሀል ገብተሽ አይደለም። ከዛ ውጭ የሆነ ነገር አድርጋለሁ እዚህ አድርጋለሁ። ያው ልሽ በምንም አይነት መንገድ ሊወጡ ቢሞክሩ የሆነ ነገር እኔ በማልኖርበት ሰዓት አብዛኛውን ሰዓት እዚህ ነው። ሊወጡ ቢሞክሩ በፍጹም መፍቀድ የለብሽም። ስልክ ነው የምትደውል። አንቺ አትገፋተሪ። ማን ስለሆነች ነው ቤት ትፈቅዳለች እሷ ናት? ለኔ፣ እኔ ምንም የሚሆን ነገር የለም። ደውለሽልኛል እያት ነው ብለሽኛል፣ አስፈቀደሽኛል። እኔ እኮ ባሏ እኮ ነኝ። እኔ ሳልፈቅድ ምንም ማድረግ አይቻልም። እሷ ምን ያገባታል እኔን የምጠብቀኝ መጠበቅ አይደለም፣ መናገር ትችላለች። እኔ እዚህ ቤት ውስጥ አንቺ ይዘሻት እየተንከረፈፍሽ ብትወጪ ማን ይዞት እንደወጣ እንዴት እንደወጣች ማቀው ነገር ስለሌለ፣ ስለዚህ እያንዳንዱ ነገር መረጃ ታቀብኛለሽ ማለት ነው። ከዛ ውጪ የሆነ ቀጥረ ሰው መጀመሪያ ማለት ነው። ልንገርሽ፣ እኔ ከሚስት ለሚስቴ በጣም የማስብና የምሳሳ ባል ነኝ ማንም ስለለፈለፈ አይደለም፣ ማንም ስለተቀደደም አይደለም። የፈለገውን ማውራት ይችላል። የፈለገውን ስም ሊሰጠ ይችላል። ውስጤንና ውስጤን የማውቀው ግን እኔ ነኝ። ገባሻል? ስለዚህ ይዘሻት የትም ዞራ አለው፣ እንደዚህ የሆነ ቦታ አይቻልም ሲጀመር አይቻልም ማንም። በዚህ ሰዓት ሁሉም ሰው ሩጫ ነው። ቁጭ ብሎ እንደኔ የሚንከባከባት ሰው የለም። ገባሻት? አዎ ቁጭ ብዬ የተንከባ አንቺ የማን ጎፈሬ ልታበጥሪ ነው? እኔ ስወጣ እኮ አንዳንድ ነገሮችን እንድሸፍኝ፣ በዛ ላይ ደግሞ ተጨማሪ ሰውም የመጣበት ምክንያት ለዛ ነው። አለቀ በቃ። ስነ ስርዓት ሽናይ የምትናገሪውን ነገር ላይ ተሽወ ትክክለኛውን ነገር ነው። ሄደሽ እዛ ውስጥ የከታተትሽውን ልብስ አውጪ። ከታችሁ ሲጀመር የውልሽ የአንቺ ስራ ቤት ውስጥ የተባለሽውን ነገር ማድረግ፣ ከዛ ሰው ይዟት የሆነ አይደለም። እሷን ይዟት ለመውጣት ምናምን ሲሞክር መናገር ነው። ለእኔ አንድ ማለት ነው ስራሽ አንቺ ደሞ አንቺ ደሞ እህትሽን በስነ ስርዓት የመንከባከብ ግዴታ፣ ህፃኑን የመንከባከብ ግዴታ ነው የተሰጠሽ። ስለ ምግብ ስለ ኪችን፣ ስለ ምግብ ስለ ኪችን እና ስለ ልብስ ማጠብ ስለ ምናምን አይመለከትሽም። እሷ ነች ያንን የምታደርገው። ሲቀጥል አንቺ የሚመለከትሽን ብቻ ነው የምታደርገው። ሲቀጥል ሁለታችሁ ጠላታሞች አይደላችሁም። እንደውም የምፈልገው አሁኑኑ አሁኑኑ እንድትታረቁ ነው። አዎ ሲጀመር እንደዚህ እየተነቋቁራችሁ ምናምን እንድትኖሩ አልፈልግም። አንቺም ከእሷ ጋር ጥልና ጸብ አትፍጠሪ እሺ? እና እንጂ የት ነው የምትሄደው? አንቺም ደግሞ ከእሷ ጠላትሽ አይደለችም እንዴ? ነው አንቺ ሰው የምትንቂው? ቆይ እምጮ እዚህ ጋ መለፈልፈው ምንድን ነው? ምን አይነት ንቀት ነው የምታሳይ ስለዚህ ምንም አላደርግም እምትይ ከሆነ እራስሽ ነሽ ከቤት የምትወጪው። ነግሬሻለሁ። ያው እህቴ ይዤ እወጣለሁ። ማንም ናት አይመለከተኝም። ማን በደንብ እያየሁ እኮ ነው። ምን እያረካት እየሆኑ ምን አባሽ ስታረጋት አይተሽ ነው። እስኪ ንገሪኝ፣ ብቻ ነው የቀረት። አንተ እኮ እሷ የታመመች ቀን እኮ እንዴት እንደሆነ ግን፣ እሷ ቤት እየተሰቃየች አንዲች ነገር እንኳን ነገር ትንሽ እንኳን አላሰብክላትም።

እሷን በመንከባከቢያ ሰዓት እዚህ ጋር ትጨቃጭቃለች። ግቢ፣ አንቺም ሞደስ ወደ እዛ